በጌታ እኛ ሁላችንም በጌታ ነን፣ አንተም በጌታ ነን። ከጌታ ውጪ የሆነ ሰው የለም። ታውቃለህ፣ ከጌታ ውጪ የሆነ ሰይጣን ብቻ ነው። እኔ ማታም በቤቲ ነበርኩኝ። እንደ ሰላሳ ደረሰ። ብዙ ጊዜ ከታ እላለሁ ማታም በቤት ይደበርኩኝ አንዳንዴ ያው ሁሌ ያው ጥያቄ ብቻ ሳይሆን አንዳንዴ ሊያጨውት የሚገባ ሰውም አለ አሁን የወረደች ወይታችን ታጨውታለች በጣም ግን አንተ አንዳንዴ ትምህርትን ስከታተል ስከታተለ ውስጤን የሚነካ ነገር ብኖ የጌታ ሰዎች ጸጋው የበዘላችሁ የምትለው ለምንድን ነው ምን ማለት አስበ ነው? በጸሎት ነው። እነሱ ይረግሙናል፣ ይሰድቡናል እና ጸሎት እናደርግላቸዋለን። በጸሎት ነው የሚረግማችሁ መርቅ አይደለም የሚለው ቃሉ። አሁን እነሱ ይረግሙናል፣ እኛን መርቃቸዋል። ለዛ ነው የጌታ ሰው ጸጋ። ለምሳሌ ከበታች ያለው በጸጋው ነው የሚኖረው። እሺ፣ ፋሚሊን አሁንም ድጋሚ ፎሎ እንዲያደርጉኝ ጠይቃለሁ። በቲቲ እና እኔም ሁሌ አንድ ጥያቄ የሚሆንልኝ ነገር አለ። በውስጥ ይቅርታ አድርግልኝ ይቻላል ለመጠየቅ ካልሆነ ማስረጃ

ስንት ቁጥር ስንት ላይ አድርግልህ? ሀያ ሁለት ከአስራ ሶስት ጀምረን እናድርግ። ምዕራፍ ሀያ ሁለት ቁጥር አሁን በደንብ ተከታተለኝ። ላንብ ብለ ፈጠን ብዬሽ ጊዜ ለመቆጠብ ከኔ ጋር ከአንተ ጋር ነኝ። አሁን አዳምጠኝ። ማናቸውም ሰው ሚስት ቢያገባ ከደረሰባት በኋላ ቢጠላት የነውር ነገር አውርቶ የእች ሴትን የሚስት አድርጌ አገባኋት፣ በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት። መጀመሪያ ስለ ባል ነው የሚናገረው። ድንግል የላትም ብሎ ስሟን ቢያጠፋ ይላል። ከዚያ ስለ ሚስት ይናገራል። እንቀጥላለን። ከመጀመሪያው ለአንብብለ ብዬ ነው። የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ በአደባባይ ወደ ተቀመጡ ወደ ሽማግሌዎች ያምጧት። የብላቴናይቱም አባት ሽማግሌዎቹን እኔ ለዚህ ልጅ እኔ ለዚህ ሰው ልጅ እንዳርጉለት፣ እርሱም ጠላት፣ እነሆም በልጅህ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት፣ የልጅም ምልክት ይኸው ይበላቸው። በከተማ ሽማግሌዎች ፊት ልብሱን ይዘርጋ። የዚያችን ከተማ ሽማግሌዎች ያን ሰው ወስደው ይግረፉት። እንግዲህ ስሟን ካጠፋ ማለት ነው። በእስራኤል ድንግል ላይ ክፉ ስም አምጥቷልና መቶ የብር ሰቅል ያስከፍሉት፣ ለብላቴናይቱ አባት ይስጡት። እርሷ ሚስት ሆነው፣ በእድሜውም ዘመን ሁሉ ሊፈታት አይገባውም። አሁን ደግሞ ስለሴቷ ሊያወራ ነው ነገሩ ግን እውነት ቢሆን በብላቴናይቱን ድንግልናዋ ባይገኝ እና ተመለስ ኳስኩ አለ ኳስኩ አለ አለ እየሰማሁ ነው። እሺ እየሰማሁ ነው። እኔ እያየሁ ነገሩ ግን እውነት ቢሆን በብላቴናይቱን ድንግልናዋ ባይገኝ፣ ብላቴናይቱን ወደ አባቷ ደጅ አውጧት። በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷን ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። ያሰላ እንዲሁም ክፉህን ነገር ከመካከልህ ታስወግዳለህ አለ። ይህች ሴት ድንግልና ባይገኝ ስታገባ ጊዜ ወግራችሁ ግደሏት ይለል እግዚአብሔር። ተቀጥቅጣ ትገደላለች። ምን ትላለህ? ኦኬ ከማግባቷ ማለት አግብታ ድጋሚ ፈታ ነው ይህች ሴት፣ ወይስ ለመጀመሪያ ጊዜ ስታገባ ድንግል ሁና ባትገኝ ነው የሚል እሱ እናንተ ያዘው ችግር የለው። ነገር ግን ስታገባ ጊዜ ድንግል ካልሆነች ቅጥቅጣቹ ገደሏት ይላል። እንትራለ እኮ ማለት ይች ሴት በምን ሲጀመ መጀመሪያ በምን ብታገባ ነው ያለ ማለት። አሁን በእኛ በኦርቶዶክስ ማግባት ሲጀመር በአራት ይከፈላል ማለት፣ በቁርባን አለ፣ በተክሊል አለ፣ ከዛ በኖርማል ሰርግ አለ። በየትኛው ብታገባ ነው ያለ።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 ማለት እንደኛ እንግዲህ እኔ ካለ ስኪል ሴት ልጅ ድንግል ካልሆነች፣ በእውነቱ ቀጥቅጣችሁ ግደሏት የሚለውን አሁን ዛሬ ነው የሰማሁት፣ ዛሬ ነው የሰማሁት። እዚህ ደግሞ ሴት ልጅን አቃጥላችሁ ግደሉ ይላል። እግዚአብሔር ሕግ አውጥቷል፣ ሴት ልጅ እንድትቃጠል። ምን ትላለህ? የካህንም ልጅ ራስዋን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። ያሰላ ምን ትላለህ? ሴት ልጅን ከነ ህይወቷ መለኮስ፣ ማቃጠል ሕግ አለ መጽሐፍ ቅዱስ ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ዩዐዘቡ ቢናር ኢላ ረቡናር አሉ። በእሳት ማንም ሊቀጣ አይገባም ህይወት ያለውን ነገር የእሳት ጌታ የሆነው አላህ ሲቀር የትንሳኤ ቀን ነው ያም ሰዎች ወደ ገሃነም ሲገቡ ጊዜ እንጂ። ቅርታ አቋረጥኩ እ እኮ፣ አሁን ይኸውልህ እኔ በነገራችን ላይ አሁን አንተና ነህ እያወራን ያለው ነገር ማለት አንተ እኔን የማሸነፍ ወይም እኔ አንተን ተከራክረህ የማሸነፍ ሳይሆን ወደ መረዳት ለመምጣት እኮ ወደ እኔ ለመረዳት። ይቅርታ፣ ካቋረጥኩ ይቅርታ፣ መቀጠል ትችላለህ፣ ግን አንዴ ልናገር የካህን ልጅም እራሷን በግልሙትና ብታሰክር እኮ ይሄ ማለት ትቃጠል ይላል። ትቃጠል የሚል በሰማይ በሰማይ ማለት እዚሁ ምድር ላይ ያቃጥላችሁ ግደሏት ነው የሚል ወይንስ በሰማይ ደጅ በገሃነም ትቃጠላለች ነው የሚለውን መረዳት አለብን። አሁን ምክንያቱም የኛ መጽሐፍ ቅዱስ በራሳችን አይደለም እና እናንተ ማለት ሙስሊሞች አሁን እንዲሁ በጣም ልታነቡ ትችላላችሁ። የኛ መጽሐፍ ቅዱስ ግን ሊከብዳችሁ ይችላል። ትርጉሙ ምክንያቱም የኛ አባቶች ለራሱ ረቂቅ ነው። በነገራችን ላይ የኛ መጽሐፍ ቅዱስ ማንም የሚፈቱ አይደለም እና ትቃጠል ሲል

እሺ እግዚአብሔር መጽሐፍ ቅዱስ ነው። የሆነችን ሴት ቢደፍራት ለገረድ ቢደፍራት ምን ማለት ነው? ሀምሳ ብር ለልጅቱ አባት ይስጥና ልጅ ተጣቀቀው ይሰድዳ። ምን ትላለህ? ለምሳሌ አንተ ሄድክና እንዴት ልጃገረድ ብላቴና እንግልና ነው ሰድክባት ደፈራት። እግዚአብሔር ምን አለ? አይሰማም ለልጅ፣ እግዚአብሔር ምን አለ? ለልጅቱ አባቴ ሰው በቃ ሄዶ ሀምሳ ብር ይስጠና ልጅቱን ያጠቃልልና ያወሰዳት። እሺ፣ ምን ላይ ነበር? እስኪ የቅድሙን ንገረኝ። አንዴ ይቅርታ ጋር ወንጌሉን ንገረኝ። እሺ እሺ በቃ ሌላ ጥያቄ ልቀየ ልቀየርልሃ። እሺ እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ ሁለት ሰዎች ቢጣሉ አለ የአንደኛው ሰው የሚስት ለባሏ ግዛ ባሏን ከየሚመታውን ሰው ሄዳ ብልቱን ብትይዘው በእጇ እጇን ቁረጧት ይላል እግዚአብሔር። እንጃ ተሰየፋለች፣ ምን ትላለች? ነው እንደነጠና። እሺ በቃ ጥያቄ አለ ስለማይ ጥያቄ መጠየቅ የምትፈልገው ጃና አሎ ያበር ጥያቄ። እኔ ይሄን ሁሉ ያነሳሁት ለምንሆን ታውቃላችሁ? በእስልምና ሴት ልጅነ ይጨቁናል።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

ለሚስቱ መልካም ሆኖ የተገኘ ነው። እኔ ከማናቸውም በላይ ለሚስቶች መልካም ነኝ አሉ። ከአላህ ዘንድ ምርጥ ሰው መሆን ትፈልጋለ? ሚስትህ መልካም አለላት ይላል። ስላም ትልቅም እናትም ሆና የጀነት መንገድ ነች። የሆነ ወጣት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ያ ረሱላ ላ ወሬዱ አን ኡጃሂደ ፊ ስቢል ላህ እንቲ፣ አላህ መልክተኛ ሆይ በአላህ መንገድ ጃሃድ ማድረግ ይፈልጋለሁኛ አላቸው

ት ምን ያክል ትልቅ ክብር እንደሰጣት አላህ ስብሃነ ወተዓላ እርሷን መንከባከብን እንዳው ጀነት ነው ማለቱ ትልቅ ቦታና ደረጃ እንደሰጣት ያሳያል። ይሄ ነው እ ጥያቄ ልጠይቅ ሳይሆን ልመልስልን የገባሁት አሁን ላነሳቸው ጥያቄዎች። ይሺ እሺ፣ አንድ ሰው በክርስትና ልጃገረድ ሴት ቢደፍር ፍርዱ ምንድን ነው? በዚህ ሰው፣ ዘሌዋውያንና ዘዳግምን ጠቅሰ፣ አንድ ሰው በክርስትና ልጃገረድ የሆነችን ልጅ ቢደፍራት ወይንም ቢገናኛት ፍርዱ ምንድን ነው? በዚህ ሰው ላይ እግዚአብሔር ምን ፍርዱበታል? ሴት ልጅ ይህን ያክል ጨኩሮ ይሄ ሰው ፍርዱ ምንድን ነው? በዚህ ሰው ላይ አሁን የኦሪት ህጎች ማለት ነው፣ የብሉይ ኪዳን ህግ ማለት ነው። የኦሪት ህጎች ለምሳሌ ገደለ ይገደል የሚል ህግ አለው። እንደዚህ አንዳንድ ጸያፍ ጸያፍ በደሎችን የበደሉት በድንጋይ በድንጋይ ተወግረው ይሰማል። ኔትወርኩ ነው መሰለኝ። ጨረስክ? እየሰማ ነው፣ ይሰማል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 ሕግ መሻር ምናምን አይደለም። ጥያቄያቸው ያን ህግ ያወረደው ማን ነው? አቤት፣ ያን ህግ ያዘዘው ማን ነው? የዛሬው አምላክ ነው ወይንስ ሌላ አምላክ ነው? ያን ህግ እግዚአብሔር ሲያዝ ያዘዘው ማን ነው? በሴት ብቻ አይደለም፣ በሴትም በወንድም እኮ ነው። በሴት ብቻ አይደለም። ብዙ ስማይ በወንዶችም ላይ በወንዶችም ላይ ጣሁት ያመለኩት የተለያዩ ወይ ፍቅር አለም አዳምጠኝ። አ የጠየኩህ ምንድን ነው? መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጅን ድንግልናዋን የወሰደ የደፈራት ሰው የተገናኛትን ሰው አስገድዶ ደፈራት ሰውዬው ምን ፈርዶበታል? ተበድላለች አይደል? እሷ ተበድላለች። የበደለው አካል ላይ ምንድን ነው የተፈረደበት? ምን ፈርዶበታል? እስኪ ንገርናንተ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 እግዚአብሔርንስ? አይወክሉም አይወከሉም ነው። እነዚህ ዓመተ ፍዳይ ዓመተ ኩነኔ ህግጋት ናቸው ላይ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

በእኛና በእናንተ መካከል እኩል ወደምታደርግን ወደ ሆነች ዋ ቃላት ኑበላቸው፣ ኑ በራቸው ምንድነው? እሱም የጠራን አላ ናዕቡደ ኢላላህ ከአንዱ ከአላህ በስተቀር ሌላ ማንንም ላና መለክ ወላ የተኪዘ ባዕና ባዕን አርባበ ሚን ዱንላህ አንዳችን ሌላችን ከፊሎቻችን ሁላችንም ከአንዱ ከአላህ ውጭ ሌላን ጌታ ላኒስ። ይሄን ነው ጥሩ ያደረግላቸው።

በባሮች ላይ ተመልካች ነኝ የሚያደርጉትን የሚሰሩትን የሚናገሩትን ይላል። እና ይህን ጥሪ አድርጎላቸዋል። ያ አህለል ኪታቢ ቀድ ጃአኩም ረሱሉና ዩበይኑ ለኩም እናንተ የመጽሐፍ ባለቤቶች ሆይ እነሆ መልእክተኛ ለእናንተም ጭምር መጥቶላችኋል። ሙሐመድ ዩበይኑ ለኩም ከሲራን በጣም በርካታ ነገራቶችን ሊገልጽላችሁ ይላል። ያችሁ ነቢያችን ሰለላሁ ዐለይሂ ወሰለም በነቢያት መንገድ ላይ የተጨመሩ ነገራቶችን በደብያት ላይ የተዋሹና የተሰጠፉ ነገራቶች ተደምስሰው መጡ። ገብቷችኋል አይደል? ለምሳሌ ሊገልጹላችሁ ከመጡት መካከል መሲሁ የድንግል ማርያም ልጅ አላህ ስብሐነ ወተዓላ ለእስራኤል አርገኛለሁ ከሪኩ ጥያቄ ልጠይቅህ ነው የገባው አላህ ስብሐነ ወተዓላ ወደ እስራኤል ልጆች ከላከው መለእክተኛ መካከል ነው። ተአምራትን ሰጥቶታል። ሙታንን ያስነሳ ነበር መሲሁ። ይህን የምነግርህ ዛ ክፍል ላይ ቁርኣን ላይ ስለ እርሱ ታላቅነት መልካምነት ተነግሯል።